የክልል ከፍተኛ መሪዎች እስከ ቀበሌ ድረስ ወርደው በማወያየት ሰላምን ለማጽናት የሚሰሩት ስራ ተጠናክሮ ይቀጥላል ሲሉ በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን ሙሐመድ ተናገሩ። የተሟላ ሰላም ለማምጣት እየተሰራ ያለው ስራ ውጤት እያመጣ መሆኑንም ገልጸዋል። የአማራ ክልል ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በሰሜን ሸዋ ዞን ሀገረ ማርያም ከሰም ወረዳ ኮረማሽ ንዑስ ወረዳ ከሚገኙ ነዋሪዎች ጋር ውይይት ተደርገዋል። ለአለም ላይ ኩን በአማራ ክልል አጋጥሞ የነበረው የሰላም እጦት ማህበረሰቡን ከልማትና ከማህበራዊ መስተጋብሮ አስተጓጉሎት ቆይቷል። ይህንን የጸጥታ ችግር እንዲሻሻል ለማድረግ ከህዝቡ ጋር ውይይቶችም ሲደረጉ ቆይተዋል። የአማራ ክልል ከፍተኛ የመንግስት የስራ ኃላፊዎች በሰሜን ሸዋ ዞን ሀገረ ማርያም ከሰሞ ወረዳ ኮረማሽ ከህዝቡ ጋር ውይይት አድርገዋል። የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተሞች ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊው ዶክተር አሕመዲን ሙሐመድ በውይይቱ ማህበረሰቡ የሰላም ባለቤት እንዲሆን ተግባብተናል ብለዋል። የአካባቢ ማህበረሰብ ሰላምን መሻት ብቻ ሳይሆን ለሰላም መስራት እንደሚገባው ለሰላም መከፈል ያለበትን ዋጋ ደግሞ የተለያዩ የሃይማኖት ቀሳውስቶች፣ ወጣቶች፣ ሴቶች፣ አባቶች፣ የአገር ሽማግሌዎች በውይይት ተሳትፈው ነበረ። እነዚህ አካላትም አስፈላጊውን ዋጋ ለሰላም እንደሚከፍሉ፣ ለሰላም እንደሚሰብኩ፣ ለሰላም አንድ እርምጃ እንደሚሄዱ መወያየት ችለናል። የኮረማሽና አካባቢው ነዋሪዎች የተፈጠሩ ችግሮች በሰላማዊ መንገድ እንዲፈቱና የልማት ስራዎችም እንዲቀጥሉ ጠይቀዋል። መፍትሄ ይፈጠር ወደ ልማቱ እንመለስ ብላቸው የተቃራኒውንም ቡድን በኩል ያለውን ከላይ እስከታች ተጎንደር ጀምሮ ነው፣ ተጎጃም ጀምሮ ነው፣ ከዚያም ጀምሮ ያለውን ሀሳባቸውን አንሸራሽሮ ወደ ሰላሙ መመለስ የሚል ሀሳብ ነው እኔ የሚሰማኝ። በማንኛውም ቃላት አስተካክለው ህዝብንም ሀገርንም የሚመሩ ብዙ መሪዎች ያሏት ሀገር የራሷን ቤተሰብ ለማስታረቅ ምን እንደጎደለ የሰራዊት አምላክ ይወቀው። ይቺን ሀገር መረከብ የሚችል ይቺን ሀገር ሊመራ የሚችል ብዙ ትውልድ አለእና ይህን ትውልድ ድረሱለት። የዞኑ ዋና አስተዳዳሪ አቶ መካሽ አለማየሁ ማህበረሰቡ የሰላሙ ባለቤት እየሆነ በመምጣቱ እንደ ዞን ያለው የሰላም ሁኔታ እየተሻሻለ መጥቷል ብለዋል። የሰላሙ ሁኔታ ሰሜን ሸዋ ዞን በከፍተኛ ሁኔታ እየተሻሻለ ነው ያለው። አንደኛ ለሰላሙ መሻሻል የጠቀመን ማህበረሰባችን የሰላሙ ባለቤት ሆኗል። እውነት እያደር ይጠራል ነውና አንድ አመት ከስድስት ወር ከሞላው በኋላ ማህበረሰቡ ራሱ ትክክል አይደለም፣ ጥያቄ አለን ግን ጥያቄያችን በሰላማዊ መንገድ መመለስ አለበት፣ ሁሉም ወደ እርቅ መምጣት አለበት፣ በመመካከር ችግሮች መፈታት አለባቸው የሚል በሁሉም ወረዳ በሁሉም ቀበሌ ያለው ማህበረሰብ ይሄን ድምዳሜ ይይዟል። ዶክተር አሕመዲን ሙሐመድ በቀጣይ የተገኘውን ሰላም ለማጽናት ልክ እንዳሁኑ ሁሉ ከፍተኛ የመንግስት የስራ ኃላፊዎች እስከ ቀበሌ ድረስ ወርደው ያወያያሉ ብለዋል። አሁን እየሰራን ያለነው ሙሉ ለሙሉ ራሳችን መቻል አለብን ነው ስለዚህ ራስን ከመቻል አኳያ እንደ ክልል አመራር የክልሉ አስተባባሪ ኮሚቴ ጀምሮ የክልሉ አመራር ቀበሌ ድረስ እየወረደ ውይይቶችን እንዲያደርግ ይሄ መጀመሪያውኑ እንጂ ቀጣይም ተጠናክሮ የሚቀጥል ይሆናል። በዚህም ቀጠና በቀጣይ ደግሞ በቅርብ ጊዜ ራሳችን እንችለን፣ በጸጥታውም በልማቱም የተሟላ ልማትና ዘላቂነት ያለው የሰላም የልማት የመልካም አስተዳደር ስራዎችን እናረጋግጣለን ብዬ አስባለሁ። የልማት ስራዎች እንዲቀጥሉ የሰላሙ ስራም በትኩረት ይቀጥላል ተብሏል።